የቀድሞው የሐዋሳ ከተማ ከንቲባ አቶ ጸጋዬ ቱኬ በ13 ዓመት ጽኑ እስራትና በ21 ሺህ ብር የገንዘብ መቀጮ እንዲቀጡ የሐዋሳ ከተማ ከፍተኛ ፍርድ ቤት ውሳኔ ያሳለፈ። ፍርድ ቤቱ በእርሳቸው የክስ መዝገብ በተከሰሱ ሌሎች አራት ተከሳሾች ላይም ከሶስት እስከ 10 ዓመት የሚደርስ የቅጣት ውሳኔ ተላልፎባቸዋል። የሐዋሳ ከተማ ከፍተኛ ፍርድ ቤት ይህን ውሳኔ ያስተላለፈው ዛሬ አርብ መጋቢት 5፤ 2017 በዋለው ችሎት ነው። የሐዋሳ ከተማን ለሶስት ዓመታት የመሩት አቶ ጸጋዬ ቱኬ በሕዝብና በመንግስት ሀብት ላይ ጉዳት እንዲደርስ በማድረግ እንዲሁም ስልጣንን ያለ አግባብ በመገልገል ወንጀል በፍርድ ቤቱ ክስ የቀረበባቸው በሚያዝያ 2016 ዓመተ ምህረት ነበር። የሲዳማ ክልል ፍትህ ቢሮ በአቶ ጸጋዬ ላይ ክስ የመሰረተው በብልሹ አሰራርና የአፈጻጸም ድክመት ተገምግመው ከኃላፊነታቸው ከተነሱ ከአምስት ወራት በኋላ ነው። የፍትህ ቢሮው በዚሁ ክሱ ከሐይቅ ዳርቻ፣ ከታቦር ተራራና ከከተማይቱ ሚሊኒየም ፓርክ የልማት ፕሮጀክቶች ጋር በተያያዘ ለተፈጸሙ ያልተገቡ ክፍያዎችና ከመመሪያና ደንብ ውጪ ለተከናወኑ ግዢዎች አቶ ጸጋዬ ኃላፊነት አለባቸው ሲል ወንጅሏል። በቀድሞ የሐዋሳ ከተማ ከንቲባ ላይ የቀረቡትን እነዚህን ክሶች ሲመረምር የቆየው የሐዋሳ ከተማ ከፍተኛ ፍርድ ቤት በአቶ ጸጋዬ ላይ የጥፋተኝነት ውሳኔ ባለፈው ሳምንት አስተላልፎ ነበር። ፍርድ ቤቱ በዚሁ የችሎት ውሎ በሰጠው ቀጠሮ መሰረት የአቃቤ ሕግ የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ከትላንት በስቲያ ረቡዕ አድምጧል። አቶ ጸጋዬ ከተከሰሱባቸው ወንጀሎች አንዱ በሆነው በስልጣን አላግባብ መገልገል የተጠቀሰባቸው አንቀጽ ከሰባት እስከ አስራ አምስት አመት በሚደርስ ጽኑ እስራት እንዲሁም ከአስር ሺህ እስከ መቶ ሺህ ብር በሆነ የገንዘብ መቀጮ የሚያስቀጣ ነው። የቀድሞ ከንቲባ በዚሁ የሙስና ወንጀሎች አዋጅ መሰረት የቀረበባቸው ሁለተኛም ክስም ተመሳሳይ የጽኑ እስራት ጊዜና ከ7ሺህ እስከ 60ሺህ ብር ቅጣት የያዘ ነው የሀዋሳ ከተማ ከፍተኛ ፍርድ ቤት በዛሬው የችሎት ውሎ የቅጣት ማክበጃና ማቅለያን ከግንዛቤ ውስጥ በማስገባት በአቶ ጸጋዬ ላይ በድምሩ የ13 ዓመት ጽኑ እስራት እና የ21 ሺህ ብር የገንዘብ መቀጮ ቅጣት ውሳኔ ማስተላለፉን የሲዳማ ክልል ፍትህ ቢሮ ምንጮች ለኢትዮጵያ ኢንሳይደር ገልጸዋል። ፍርድ ቤቱ በአቶ ጸጋዬ መዝገብ ሁለተኛውን ከፍተኛ የእስር ቅጣት ያስተላለፈው የሐዋሳ ከተማ ኮንስትራክሽን እና ቤቶች ልማት መምሪያ ምክትል ኃላፊ በነበሩት አቶ ታሪኩ ታመነ ላይ ነው። አቶ ታሪኩ በቀድሞው የሐዋሳ ከንቲባ ላይ በቀረቡባቸው ክሶች ላይ ከተጠቀሱ ፕሮጀክቶች ጋር በተያያዘ የመንግስት ስራን በማይመቻ አኳኋን በመምራት ተወንጅለው ነበር። የቀድሞው ምክትል ኃላፊ በሐዋሳ ከተማ ለሚገኙ ሀሰተኛ ሁለት የይዞታ ማረጋገጫ የምስክር ወረቀት በማዘጋጀትም በሲዳማ ክልል አቃቤ የሙስና ክስ ቀርቦባቸው ነበር። በሁለቱም ክሶች ፍርድ ቤት የጥፋተኝነት ውሳኔ የተላለፈባቸው አቶ ታሪኩ በዛሬው የችሎት ውሎ በአስር ዓመት ጽኑ እስራትና በ41 ሺህ ብር የገንዘብ መቀጮ እንዲቀጡ ፍርድ እንደተሰጣቸው የሲዳማ ክልል ፍትህ ቢሮ ምንጮች ለኢትዮጵያ ኢንሳይደር አስረድተዋል። ፍርድ ቤቱ እርሳቸው በኃላፊነት ይመሩት በነበረው መምሪያ ውስጥ ይሰሩ በነበሩ ሁለት መሐንዲሶች ላይም በዛሬው ዕለት በተመሳሳይ የቅጣት ውሳኔ ሰጥቷል። የመንግስት ስራ በማይመች አኳኋን በመምራት የሚል ክስ ከቀረበባቸው ከነዚህ ሁለት ተከሳሾች ውስጥ አንደኛው የሆኑት አቶ ሰይፉ ደሊሳ በስምንት ዓመት ከስድስት ወር ጽኑ እስራትና በሰባ ስድስት ሺህ ብር የገንዘብ መቀጮ እንዲቀጡ ፍርድ ቤቱ ውሳኔ ማስተላለፉን የሲዳማ ክልል ፍትህ ቢሮ ምንጮች ገልጸዋል። ፍርድ ቤቱ አቶ ታፈሰ ቱናሻ በተባሉት ሌላኛው ተከሳሽ ላይም የስምንት ዓመት ጽኑ እስራትና የሀምሳ አንድ ሺህ ብር የገንዘብ ቅጣት መጣሉን እነዚሁ ምንጮች ተናግረዋል። በቀድሞው የሀዋሳ ከተማ ከንቲባ መዝገብ ከተካተቱ ተከሳሾች ዝቅተኛው ቅጣት የተፈረደባቸው የአቶ ጸጋዬ ቱኬ ባለቤት አባት የሆኑት አቶ ተሰማ ዳንጉሼ ናቸው። አቶ ተሰማ የተከሰሱት ጉዳይ አስፈጽምላችኋለሁ በማለት ከ11 የተለያዩ ማህበራት 150 ሺህ ብር በመሰብሰብ የጉቦ ማቀባበል ወንጀል ፈጽመዋል በሚል ነበር። የሀዋሳ ከተማ ከፍተኛ ፍርድ ቤት በዚህ ክስ ጥፋተኛ ሆኖ ያገኛቸውን አቶ ተሰማን በሶስት ዓመት ጽኑ እስራትና በአንድ ሺህ ብር የገንዘብ ቅጣት እንዲቀጡ በዛሬው ዕለት መወሰኑን የሲዳማ ክልል ፍትህ ቢሮ ምንጮች ለኢትዮጵያ ኢንሳይደር ገልጸዋል። ፍርድ ቤቱ በዚሁ የፍርድ ውሳኔ የአቶ ተሰማን የሶስት ዓመት ጽኑ እስራት በሁለት ዓመት እንዲገደብ ማድረጉንም ምንጮች አስረድተዋል። የገደብ ውሳኔው አቶ ተሰማ በሁለት ዓመት ውስጥ ወንጀል ካልፈጸሙ የቅጣት ውሳኔው ተግባራዊ እንዳይሆንባቸው የሚያደርግ መሆኑን የቢሮ ምንጮች አስረድተዋል። አቶ ተሰማ ባለባቸው የጤና እክል ምክንያት የዋስትና መብት ተሰጥቷቸው ጉዳያቸውን በውጭ ሆነው ሲከታተሉ መቆየታቸውንም አክለዋል። ከአቶ ተሰማ ጋር በጋብቻ የሚዛመዱት የቀድሞው የሀዋሳ ከተማ ከንቲባ በጥቅምት 2016 ዓ.ም. ከአሜሪካ ሲመለሱ በቦሌ አየር ማረፊያ በጸጥታ ኃይሎች ከተያዙ ጀምሮ እስካሁንም በእስር እንዲቆዩ ተደርገዋል። አቶ ጸጋዬ ባለፈው የካቲት ወር በሌላ ፍርድ ቤት በቀረቡባቸው ክሶች በነፃ እንዲሰናበቱ ቢወሰንላቸውም በዛሬው ዕለት የጥፋተኝነት ውሳኔ በተላለፈባቸው ክሶች ምክንያት ከእስር ሳይለቀቁ ቀርተዋል። አቶ ጸጋዬን ከቀረቡባቸው ሁለት ክሶች ነጻ ያደረጋቸው የፌዴራል ከፍተኛ ፍርድ ቤት የሀዋሳ ማዕከል ነው። በቀድሞው የሀዋሳ ከተማ ከንቲባ ላይ በዚህ ፍርድ ቤት ቀርቦባቸው የነበሩት ክሶች የማይገባ ጥቅም በመቀበል የሙስና ወንጀል ፈጽመዋል፣ እንዲሁም በወንጀል ድርጊት የተገኘን ገንዘብ ወይም ንብረትን ህጋዊ አስመስለው አቅርበዋል የሚሉ ነበሩ።